ሀገራችን እዚህ ያለች ጨዋታ ጥሩ ጨዋታ ይ በትግርኛ ይዘፍንና ሀይላሎ ይላል። ላሎ ማለት አንድ የኦሮሞ አባት ነው። እንደገና አድግራት የሚለውም የኦሮምኛ ቃል ነው። መቀሌ የኦሮምኛ ቃል ነው። ሽሬ እንዳልኩት ሽሬ ማለት ስሬ ከሚለው በድሮ እነ ተክለጻዲቅ መኩሪያ በጻፉት የኢትዮጵያ ታሪክ ላይ ሽሬ አይልም እንዳው ትግራይ ውስጥ ያለው ሽሬ ይልና ስሬ ይልና በቅንፍ ሽሬ አድርገው አስቀምጠውታል። ኋላ ነው የተቀየረ ወደ ሽሬ ማለት ነው። ስሬ ማለት የኦሮሞ አንድ ጎሳ ነው። ሰሜን ሸዋ መራ ቤቴ አካባቢ ላሎ ምድር የሚባል ሰሜን ሸዋ ውስጥ አለ። ቀኛዝማች ላሎ የሚባሉ ሰው ነበሩ። ላሎ እንግዲህ የኦሮሞ ስም ነው። ቅዱስ ያሬድ አሁን በኦርቶዶክስ ውስጥ የሚታወቁ የዜማ ባለቅኔ ቅዱስ ያሬድ አሁን ኦሮሞ ናቸው። የመደባዊ ኦሮሞ ናቸው። በቃ አያቴ ብቻ ቀሩት። እውነቴን ነው። አያቴ ብቻ አልወሰዳቸው። አያቴ ብቻ ኦሮሞ አላደረጋቸው። ጠቅላላ ወሰደው። በሙሉ ሕንፃው ቆርቆሮ፣ መደባይ፣ ኦርቶዶክሱ ምናምን ቅዱስ ያሬድ ላሎዬ፣ ላሎ ሊትሬቸር፣ ፎክሎር ወሰደው፣ ትውፊቱን ወሰደው። ላሎዬ ማለት ግራ እኮ ግራዝማች ላሎ ቀኛዝማች ላሎ የሚባሉ ነበሩ። ጠቅላላ ወሰደው።